ሰላም ጠና ይስጥልን። ወደ ኢቲ አርት ሚዲያ ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር የተመሰገነ ይሁን። እኛ ጋር ሁሉም ነገር ሰላም ነው። ዛሬም ሰዓታችንን እንጠብቀን አንድ እንግዳ ወደ እናንተ ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ የምንመለከታቸው ያላችሁት ኢቲ አርት ሚዲያ ነው። ዝግጅቱ ደግሞ የወጣቶችን ህይወት የምንዳስስበት ወደ እናንተ የምናቀርብበት ዝግጅታችን ነው። ቆይታችሁ ከኛ ጋር ይሁን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴነ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም። ያው እስክ ስላልወጣ አዎ፣ በጣም ቆንጆ ነው። ዘንድሮ የተለየ ነበር። እውነት ምንድን ነው የተለየ ያደረገው? ያው ከጾሙ በኋላ ያው ጾሙ ጋር እኛ የነበረን ነገር በፍስኩም እንድናስቀጥል ያው ጾሙን በርትተን ስለነበረ ከጾም በኋላ ደግሞ ሽልማት ስላለ ያንን ነገር አስቀጥለነዋል ማለት ነው ብዙ ጊዜ የምንቸገረው ከጾም በኋላ ያለችውን ፓርት ነበረ ልክ ሲፈሰግ ሲፈሰክ ወደ ቀደመው ህይወታችን እንመለሳለን አሁን ላይ ግን ወጣቱም እየተሻሻለ እየመጣ ይመስለኛል እውነት ነው እየተወየ እየመጣ ይመስለኛል እውነት ነው በጣም አመሰግናለሁ የህይወት ልምድ ልታካፍለን ልታስተምረን ስቱዲዮችን ድረስ ስለመጣት በጣም እናመሰግናለን። አመሰግናለን። እኔም አመሰግናለሁ። በመጀመሪያ እስኪ እንተዋወቅ። ስም፣ ውልደት፣ አሁን ያለህበት ሁኔታ። እኔ ዳዊት እባላለሁ። የመጣሁት ከብሔረ ጽጌ ቅድስት ድንግል ማርያም ቤተ ክርስቲያን አካባቢ ባለ ሰፈር ነው። ወደዚህ የመጣሁት የተሻለ የሃይማኖት እውቀት፣ ልምድ ኖሮኝ ሳይሆን ካሳለፍኩት ከህይወት ልምድና ለምስክርነት ነው ማለት ነው። በጣም ደስ ይላል። እንግዲህ ብዙ ጊዜ እኛ የወጣቶችን ህይወት የምናቀርበት ዝግጅታችን ነው ይሄ። ለምን መሰለ? አሁን አንተ እዚህ ጋ በምትናገርበት ሰዓት፣ የህይወት ልምድን በምታካፍል ሰዓት በጣም ብዙ የሚቀየሩ የሚለወጡ ወጣቶች አሉ። የአንተን ትምህርት አርአያ አድርገው ካሉበት ነገር የሚወጡ ወጣቶች አሉ። ወደዛ ከመግባታችን በፊት አስተዳደግ እንዴት ነበር? አስተዳደገ ያው ትንሽ ልጅ እያለሁ ትንሽ አስቸጋሪ ነበርኩ። እውነት? እሺ፣ ብዙ ጊዜ በአንዳንድ ህመም ምክንያቶች ራሱ ያው ትንሽ ለየት ተደርጌ ቤተሰብ ለየት አድርጎ ነው ያሳደገኝ። እና ከዛ በኋላ ነው ራሴን እያወቅኩ ስመጣ ብዙ ነገሮችን እያወቅኩ የመጣሁት። የሰንበት ትምህርት ቤት ተምረህ ነበር? አይ አልተማርኩም እስኪ ወደ ህይወት ንግባ። ምን ነበር የገጠመው ዳዊትን ልጅ እያለ? ያው ልጅ እያለው እኔ ገና ለአፍላ ዕድሜ ሳልበቃ የአላርጂክ በሽታ ነበረብኝ እና ያ የአላርጂክ በሽታ እያደገ መጣና ወደ ነርቭ ተቀየረ። ወደ ነርቭ በሚቀየርበት ሰዓት ያው ግዴታ ወደ ኦፕሬሽን እና ወደ ተቆርጦ መውጣት ወዳለበት ነገር አመዘነና ያ ነርቭ በቃ እያደገ መጣ። ማለት ትርፍ ነርቭ የሚባል ሕክምና አዲስ እዚ ሀገር ላይ ሕክምናው የማይዳን ምናልባት ውጭ ሀገርም ሊዳን የማይችል በሽታ ማለት ከአላርጂኩ ብዛት የመጣ ማለት ነው። እኔ ራሴ መጀመሪያ ነው ስሰማ ነርቭ ይቆረጣል። ትርፍ ነርቭ የሚባል በሽታ ትርፍ ነርቭ የሚባል በሽታ አለ እና ያ በሽታ በቃ እኔ ጋ ብቻ ያለ እስኪ መስለኝ ድረስ ያው በተደጋጋሚ ምልክቱ እየታየብኝ ሆስፒታል እመላለስ ነበረ። እሺ፣ ልጅ ያለ ነው የሆነው? አዎ ልጅ ያለው ይመስለኛል። አምስት ዓመቴ ከአራት ዓመት ጀምሮ ይመስለኛል። እሺ። እና እስከ 18 እስከ 20 እድሜ ምንም ሳላውቀው በውስጤ ያ የነርቭ እንትን እያደገ መጣ። ከዛ በቃ ሆስፒታል ለአንዴና ለመጨረሻ ጊዜ ያ ነርቭ ተቆርጦ መውጣት እንዳለበት ተነገረኝ። በዛን ጊዜ ይመስለኛል ቀኑ ህዳር 25 ቀን ነው የቅዱስ ሰማዕቱ ቅዱስ መርቆሪዎስ ሰማዕት የሆነበት እለት ነው እና የዛ እለት ነበረ ሰርጀሪው መደረግ የነበረበት። ከዛ የዛኔ ወስነን ሰርጀሪ በምንደረግበት ሰዓት እንትን ቃል ኪዳን ለሰማዕቱ ቅዱስ መርቆሪዎስ ስለት አስገብተን ነበረ። ይኸው እንዳልከኝ ከአራት ዓመት ጀምሮ ነው የነበረው በህመሙ ማለት ነው። ኦፕራሲዮን ትደረጋለህ የተባልከው ስንት ዓመት ላይ ነበር? ኦፕሬሽን የምደረግ ሀያ ዓመት የለ ከሀያ ዓመት በኋላ ወደ አስራ አምስት ዓመት ምልክቱ ብቻ እየታየብኝ፣ አሁን ለምሳሌ ምልክቱ የእጅ ላብ ሊሆን ይችላል፣ አላስፈላጊ ጭንቀት ሊሆን ይችላል፣ ስትረስ ውስጥ የሚከትብ ነገር ይሆናል። እኔ አይታወቀኝም ነገር ግን በዚህ መንገድ እየታየ ነበረ። እንትን ሆስፒታል እመላለሳለሁ። ዝም ብለው ያው ውስጥ ያለ ሆርሞን እንትን ነው በሚል ብዙ ጊዜ ተመላለሻለሁ። ያን ሁሉ አመት ስትመላለስ ምንም የታወቀ ነገር የለም። ጀስት ዝም ብሎ ማስታገሻ መድኃኒቶች ምናምን ነው የሚሰጠው። ከትምህርት ጋር ያው ብዙ ጊዜ ፈተና ሰዓት ብዙ አስተማሪዎችም ያቆኛል። በዚህ እንትን ብዙ መጻፍም አልችልም። ለምሳሌ አሁን እጄ እንደዚህ አልነበረም። ለምሳሌ ያ የነርቭ እንትን ወደ ሌላ ነገር እድገት እያሳየ ስለነበረ በቃ ቶታሊ ውሃ ነበረ እጄ፣ በጣም ያልበኝ ነበረ እና ለመጻፍ ለመፈተን ክፍል ውስጥ አልችልም ነበረ፣ የዛን ሰዓት በወቅቱ ማለት ነው። እና በቃ ሆስፒታልን በሚሄድበት ሰዓት ዝም ብሎ ማድረቂያ ብቻ ነበር የሚሰጠኝ በዛን ሰዓት እና የዛኔ በቃ ያለው አማራጭ የመጨረሻ ውሳኔ ሰርጀሪ ነበር። ተቆርጦ መውጣት አለበት፣ ይሄ ነገር እንዲድን ተቆርጦ መውጣት አለበት። ነርቭ ነርቭ? በነገራችን ላይ እንደጋግሜ የምጠይቅ የመጀመሪያ ነው ስሰማ፣ ነርቭ ተቆርጦ መውጣት። ያው ብዙ ጊዜ የነርቭ በሽታ አለ ይባላል፣ ግን በዚህ ልክ ነርቭ ተቆርጦ ይወጣል፣ እኔ መጀመሪያ ነው። አዎ፣ ለዛ ነው ይመስለኛል፣ ተመልካቾች አብዛኞቹ የመጀመሪያ ነው የሚሆነው። የመጀመሪያ ነው። እሺ። ከዛ ሀሌሉያ ሆስፒታል ይመስለኛል አጎና ጎተራ ኮንዶሚኒየም ጋር ዶክተር ስዩም የሚባል ዶክተር ነው እና በቃ የመጨረሻውን ሰርጀሪ በሚደረግበት በዳራ 25 ቀን በሁለት ቦታ ሁለት ሰርጀሪ፣ ማለት ደረት ሙሉ ለሙሉ ተከፍቶ ከዚህ እስከ ጀርባዬ ድረስ እንደገና በዚህም በሁለት ቦታ ነው የሚደረገው እና ያው ቀለል አድርጎ ነበር ያወራው እሱ። ያው ይዳናል ላይዳን የሚለው ሃምሳ ሃምሳ ፐርሰንት ነበረ እና በዛን ዕለት ያው ኦፕሬሽኑ አንድ ቀን ሙሉ ፈጅቶ ተሳካ ማለት ነው፣ ተሰራው እና የዛኔ ያው የዶክተሩ ፈጣሪ በዶክተሩ ውስጥ እንዳለ እንዳለና በሰማዕቱ ቅዱስ መርቆሪዎስ አማላጅነት ከዛ በሽታ ሙሉ ለሙሉ በስኬት ተጠናቋል፣ ማለት ነው። ከስንት ዓመት በፊት ነው ሰርጀሪ የተሰራው? ከሶስት ዓመት በፊት ነው። ከሶስት ዓመት በፊት ሲታሰብ አንደኛ ነገር ልጅ ነገና ሀያ ዓመት ላይ ነው ሰርጀሪ የተሰራው። በዛ ላይ በሁለት እዚህ ልብም አካባቢ ነበር የሚከፈተው አ ሰርጀሪ የሚደረገው ለዛውም በሁለቱም ሁለቱም በአንዴ ነው የሆነው። ሁለቱም በአንዴ ነው የሆነው። ከባድ ነበር። ይህ ነበረ ስ ማለት በጣም ከባድ ነው። እንኳን ለሱ አይደል በትንሽ ነገር እንኳን ኦፕራሲዮን እንደረጋለን ስንል በጣም ከባድ ነው። እና የነበረውን ያንተን የቤተሰብን ነገር የነበረውን ነገር እስኪ ያስተዋል። ያው ቤተሰብ በወቅቱ የነበረው ነገር እኔን ለማየት ድፍረት አልነበራቸውም። በዛ ሰዓት ውሳኔው ሙሉ ለሙሉ እኔ ነው፣ እነሱ አይደረግ ብለው ነበረ። እኔ ግን በወቅቱ ችግሬን ከኔ ውጭ ከኔና ከፈጣሪ ውጪ ችግሬን ማንም ሊያውቀው አይችልም። የውስጥ ሲሆን እና በዛን ሰዓት በቃ ያለኝ አማራጭ መደረግ ነው። እራሴ ወስኜ የገባውበት ነገር ነው። ምን ተሰማ? ምን እያሰብክ ነው የገባው? ምክንያቱም እንፈራለን፣ ፈሪዎች ነን ሁላችንም። ጭራሽ በሁለት ቦታ አይደለም አንድ ሰርጀሪ እንኳን ሲሆን እንፈራለን እና ልክ ወደ ሰርጀሪው ስትገባ ሰርጀሪ ምንድን ነው ያስተዋልከው? ያው መጀመሪያ እንደ ሕክምናው ቀለል ተደርጎ ነበር። ሐኪም ቀለል አድርጎ ነበር ያወራው እና ያው ካለብኝ ችግር ደግሞ እኔም ቀለል የመጀመሪያ ስለሆነ ቀለል አድርጌ ነበር የገባሁት። ነገር ግን ያው የፈጣሪ ተአምር በዛ መሀል አለ ማለት ነው። መንፈሳዊ ህይወት ላይ እንዴት ነበር? በዚህ በአስራ አምስት ዓመታት ውስጥ የጭንቀት ሰዓት ነው ብዙ ነገር ብዙ ጊዜ ትልቁ እንትናችን ድክመታችን ብዬ የማስበው ችግር ላይ ስንሆን ብቻ ነው ከፈጣሪ ጋር የምንገናኘው የምንሄደው። ልክ ያ ነገር ሲፈታልን ግን የለን ሌላ ቦታ ነው ደስታችን። ሀዘናችንን ለሱ ነግረን ደስታችንን ግን የምናከብረው ሌላ ቦታ ነው እና መንፈሳዊ ላይፍክ ላይ ወይም መንፈሳዊ ህይወት ላይ ይሄ በሽታ መከሰቱ ያመጣው ወይ ለውጥ አለ? አዎ በደንብ ለውጥ አለሁ። አሁን ከዚህ በፊት እንደኔ በቤት ውስጥ ላሉ ነገር ግን ለሌሉ ማለት አሁን ለምሳሌ ጸሎት ሊሆን ይችላል፣ ቤተ ክርስቲያን መሄድ መመላለስ ሊሆን ይችላል፣ ማስቀደስ ሊሆን ይችላል፣ በንስሃ ህይወት መመላለስ ይሆናል፣ ቅዱስ ቁርባኑንም በመቀበል ሊሆን ይችላል። እና በዛ ሂደት ውስጥ ከዚህ ከሕክምናው በኋላ ላልነበረኝ ምንም አይነት ነገር እውቀቱ ላልነበረኝ ነገር ግን በቤት ውስጥ የነበርኩ ከዚህ በኋላ ፈጣሪ በምን አይነት መንገድ እኛን ሊያስተምር እንደፈለገ እኔ ምስክር ሆኜ እ ለዚህ ለምስክርነት አበቃ። አንዳንዴ አንገታችን ላይ ማተባለው ኦርቶዶክስ ነን ግን ምን የምናቀው ነገር የለም። እና ብዙ ጊዜ እንደዚህ አይነት ሰዎችን እግዚአብሔር በሆነች በትንሽ የፈተና ነው የሚመልሰው። ከዛ በኋላ ከተመለሱ በኋላ ደግሞ የሚገርም ላይፋቸው ህይወታቸው በጣም የተለየ ነው የሚሆነው። በቃ በጣም ፍጹም ወደ መንፈሳዊ ህይወት ነው የሚመለሱት እና አንተም እንደዛ ነው ያጋጠመ። አሁን ላይስ መንፈሳዊ ህይወት እንዴት ነው? አሁን ላይ እግዚአብሔር ይመስገን ከዛ ከተማርኩበት ጊዜ ጀምሮ ከምስጋና ለፈጣሪ ይግባው ለሰማዕቱ ለቅዱስ መርቆሪዎስ በሱ ስለት ነው እና እዚህ ደረጃ የደረስኩት። ከዛ በኋላ የሚገርመው በአንዴ ባይሆንም ግን በቃ ምን ያህል ፈጣሪ እንድቀርበው እንዳደረገኝ ከዛ ህመም በኋላ ያለው ላይፌ ይናገራል ማለት ነው። ምክንያቱም ያ ሁሉ ነገር ኢቨን አንድ ማዕድ ራሱ ለመመገብ አማትቦ እስካለ መብላት የነበረኝ ህይወት እድሜ ከዛች ቀን ከህክምናው ከነበረበት ቀን ጀምሮ ቢቆጠር ራሱ ያው ለእኔ ደስታ ነው ማለት ነው። አሁን እንዴት ነው? አሁን ደህና ነው። ምንም ምንም ከዛ በኋላ ምንም ነገር የለም። ያው ስዕለት አለኝ ሰማያት ቅዱስ መርቆሪዎስ አስገብቻለሁ። ገና በየአመቱ እስከ እድሜ ልክ ድረስ ደብረ ሲና ይደጋጋል። ደብረ ሲና ሄጄ አላውቅም። በእርግጥ ደብረ ደብረ ብርሃን ዩኒቨርሲቲ ነበርኩ ግን፣ እሺ፣ በአጋጣሚ አዎ፣ አልሄድኩም። ባጋጣሚ ያው ከዛ ከተመለስኩ በኋላ ነው ይሄም ችግር ያ ሀፕን ያደረገው። እና የዛን ሰዓት ራሱ እንደዚህ ገዳማት ላይ እንደዚህ እንትን የመሄድ ልምዱም አልነበረኝም። እና ፈጣሪኛ ሊያስተምር ሲፈልግ አንዳንዴ በዚህ መንገድም ሊያስተምር ቻለ። እድለኛ ሆኜ ከዚህ ነገር ወጥቼ እንደዚህ ምስክርነት ልበቃ እንትን አልኩ እንጂ ብዙ ሰው ብሎ ከሰው አይቶ ይማራል። ግዴታ እስኪደርስበት መጠበቅ የለበትም። እና ሁላችንም ያለንን ጊዜ ተጠቅመን ወደ ፈጣሪ መቅረብ እንዳለብን እና እኔ ምስክር ሆኜ እቀርባለሁ ማለት ነው። በጣም ነው የሚገርመው፣ አስበው ደብረ ብርሃን ዩኒቨርሲቲ ተምረ ደብረ ሲና በጣም ቅርብ ነው ለደብረ ብርሃን እና ዛይዳ የሰማቱን የቅዱስ ሞርቆዴስን ቤተክርስቲያን አንተ አታውቅም። ከዛ በኋላ ነው ህመሜ የመጣው ብቻ ስታስበው ግን፣ ማለት ነው፣ በፊት ላይም ቤት ነበርክ በቤተ ክርስቲያን ውስጥ ነበርክ፣ ግን ጠፍተሃል። ሁሉንም ነገር አንዳንዴ በህይወታችን ቁጭ ብለን ስናስበው እግዚአብሔር ሊያስተምረን ቢሆንስ? ሊያስተምረን ነው ኦፍኮርስ እና አንተ እዛ ቁጭ ብለን የሆነ ጓደኞች እኮ ወይ ደብረ ሲና ሄደው የሰማቱን ደጃፍ ረግጦ ሊሆን ይችላል ይችላል አንተ ግን አልልክም እና ግን፣ እግዚአብሔር የሚያድንበት ቀን ራሱ ለራሳችን ትምህርት ነው። አንዳንዴ አጠገባችን ያለውን ነገር አናስተውለም ወይ ችላ እንለዋለን፣ ከዛሬ ነገ እንለዋለን። ግን የሆነች የህይወታችን ወሳኝ ሰዓት ስትመጣ በዛች ቀን እንድናለን፣ ወይ እዛ ቤተክርስቲያን፣ ወይ እዛ ገዳሚደን፣ ወይ በዛ ጸበል እንድናለን። እና የእግዚአብሔር አሰራሩ በጣም ሰፊ ረቂቅና አስደናቂ ነው። ይህን የተረዳው ይመስለኛል አንተ በትክክል አሁን ላይ ምን ላይ ነው ያለው? አሁን ላይ አንድ የመንግስት መስሪያ ቤት ተቀጥሬ ነው የምሰራው እንደዛም ሆኖ ግን ያው ካለኝ ከነበረኝ አለማዊ ህይወት ትንሽ ያው ባለኝ አቅም ብዙም እንትን ባልልም ግን ይህንን ልቦና የከፈተልኝ ፈጣሪ ከዛ በኋላ ካለው ሂደት በኋላ ነው ያን ያልኩበት ምክንያት ምንድን ነው ብዙ ጊዜ አሁን ለምሳሌ ገድላት ላይ የሚነበቡትን አሁን ለምሳሌ የቅዱስ ጊዮርጊስ ገድል ላይ አምላክ የጊዮርጊስ ሰው የእርዳኝ እንደኛ አለማዊ ነገር ውስጥ ያለ ሰው ላይ ታየው ይችላል። አሁን የሰማዕቱ ቅዱስ መርቆሪዎስ አማላጅነት አውደ ምረት ላይ የሚሆን እንደውም የተቀነጨበ እንትን አለ ቲክቶክ ላይ እና አባ ገብረ ኪዳን ሲናገሩት የሰማት ቅዱስ መርቆሪዎስን ገድሉን ያነበበ ገድሉን ገዝቶ ያስቀመጠ እንደዚህ እምርለት አለው አውሬ ጎረቤት ካለ እንደዚህ ያጠፋለታለው ቅዱስ መርቆሪዎስ ልብ ስጠው ምናምን ተብሎ የሚነገረው ገድል ዓለማዊ ሰው ውስጥ ማለት ዓለማዊ ነገርን እያየ ያደገ ነገር ግን መንፈሳዊ ነገር የማይታየው ሰው ግዴታ እንደዚህ አይነት ነገር ባይመጣም ማመን መቻል አለበት ማለት ነው። ያ ደግሞ ምን ማለት ነው? አሁን ለምሳሌ እኔ እድለኛ ሆኜ ይህንን ነገር እንዳያደረገኝ ከዛ በኋላ አሁን ለምሳሌ የቅዱስ መርቆሪዎስን ገድል ሲነበብ በሰይፍ አይቀጸፍም ይላል፣ እንደዚህ እንደዚህ ይላል እና ገድላቱ በእኔ ውስጥ ተአምር ያደረገው ነገር ቢኖር አለእድሜ አይቀጸፍም የሚባለው ገድል ውስጥ በእኔ ሕይወት ውስጥ ተአምር ሆኗል ማለት ነው። ምክንያቱም እዚህ ጋ ማይዳን በሽታ ነበረ። ከዛ ከማይዳን በሽታ ደግሞ በአምላክ ባለመዋል በአህወዳጅ በቅዱስ መርቆሪዎስ ተአምር ያንን በሽታ አልፌ ለዚህ ምስክርነት በመብቃቴ ይህንን ነገር ላይ በቀቻለሁ ማለት ነው። ስለዚህ ሰው ከዚህ ተምሮ እንደዚህ አይነት ነገሮችን ማዳበር እንዳለበት ማስተላለፍ ፈልጋለሁ። በጣም ደስ የሚል አገላለጽ ነው። በሆነ ስለ ቅዱስ መርቆሪዎስ እና እንዳጋጣሚ ስለ ገድሉ እኔ እማቃለው ይሄ በተለይ ክፉ እንዳልኩ ቅድም ክፉ ጎረቤት ወይ ክፉ ሰው በዙሪያችን ክፉ መንፈስ ካለ የሚያረቅልን ነው። እንደው መጀመሪያ ልክ እንደተፈወስ ከህመም እንደዳንኩ መጀመሪያ ያደረግኩት መንፈሳዊ ነገር መጀመሪያ ያደረግኩት ስዕለት ነበረ የሰማዕቱ ቅዱስ መርቆሬዎስ ባይዘወይ መጀመሪያ እንደ ዳንኩ አልችልም ነበረ መራመድ ምናምን ብዙ አይቻልም ነበረ ያቆስሉ እስኪሻለኝ ድረስ ለአንድ አምስት ስድስት ወር በቀ በአልጋ ኦልሞስት አልጋ ላይ ሆኖ ቀስ እያለ እንቅስቃሴ ማይመች ነበረ ከአንድ አመት በኋላ በዛው እለት ህዳር ሀያ አምስት የሰማቱ ቅዱስ መርቆሪዎስ እለት ሰማትነት የተቀበለበት እለት የዛ እለት አንድ ጃንጥላ ይዤ ቤተ ቤተክርስቲያኑን ዞር ያለው የዛን ሰዓት እና ከዛ በኋላ ነው በቃ የኔ የህይወት ምዕራፍ፣ ከዛ በኋላ ነው በቃ የተጀመረው ማለት ነው ነው። የሚገርም ታምር ነው። እንደ አጋጣሚ ደግሞ እኛ ደግሞ ሰኔ ስምንት ማዶትን እናዘጋጃለን ታውቀዋለህ፣ አይደለም አውቀዋለሁ ለቅዱስ መርቆሪዎስ ቤተክርስቲያን ነጻ ማሰሪያ ነው። ይህ ግጥምጥሞሽ ነው፣ በጣም ደስ ይላል። እኛም በዚህ ልክ የቅዱስ ቅዱስ መርቆሪዎስ ያደረገልህን ነገር መተ ስለመሰከርንል በፕሮግራሙም ስም፣ በኢቲ አርት ስምም እንግዲህ ጋብዘናል ማለት ነው። የምትገባበትን ትኬት እኛ እንሰጣለን። ይህ በጣም ትልቅ ምስክርነት ነው እውነት ከዛ ሁሉ ለአመታት ኦልሞስት ከአስራ አምስት ዓመት በላይ ስትሰቃይበት ይሄ ስትታመምበት የነበረውን በሽታ በእሱ አማላጅነት ድነን ከእንደገና ደግሞ በዛኑ ቀን ደግሞ በአመቱ ተነስቶ መራመድ ይሄ በጣም ትልቅ ነገር ነው። ትልቅ ምስክርነትም ነው። እንደው በመጨረሻ ለወጣቱ አሁን ወጣት ስንሆን እንረዳዋለን። እኔም አንተም ያልፍንበት ነው። አፍላ ዕድሜ ስለሆነ ምንም እንትን የለውም ማለት ይሄ በቃ ነገሮች የብልጭልጭ ነገሮች የሚያታልሉን ሰዓት ነው ያለ ነው እና ምን ትላለህ ለወጣቱ ካለፍከውም ህይወት አንጻር ያው ለወጣቱ ያው እኔ ከነሱ ተሽዬ ወር ከነሱ በእምነት ከፍ ብዬ ባይሆንም አንደኛችንን አሁን ላይ የምንኖርበት ህይወት አለ ወደ ፈጣሪ መቅረብ እንዳለብንም እናውቃለን በዛ መካከል ግን ግዴታ ፈጣሪ የሆነ ተአምር በላያችን ላይ ሊያሳይ ይችላል። ግን ምንም አይነት ነገር ውስጥ ብንሆን ፈጣሪ ከጎናችን እንደሆነ እኔ ምስክር ሆናለሁ። ምክንያቱም ግዴታ የሆነ ነገር ውስጥ ገብተን የሆነ ችግር ኖሮብን፣ የሆነ የማይታወቅ ነገር ውስጥ ገብተን ግዴታ ፈጣሪ ከዛ ነገር ውስጥ አውጥቶን ለምስክርነት መብቃት የለብንም እና ከሰው አይተን ብንማር እንደዚህ ዓለማዊ ነገሮችን ከመንፈሳዊ ጋር አብረን ብናስጌድ ሚል እምነት አለኝ። በጣም ነው የማመሰግነው። ይኸው እንግዲህ አስራሁለተኛው ማዶስ ለኢትዮጵያ ልዩ ኦርቶዶክሳዊ ህኪነት መርሐ ግብር መሲሉት ፈጥኖ ደራሹ ቅዱስ መርቆሪዎስ ይላል ሰኔ 8 2017 ዓ ም ቦታ ሚኒሌ ማዳራሽ ሰዓት ከቀኑ 6 ሰዓት ይላል። ይሄ እንግዲህ ገቢው በደብረ ሲና ለሚገኘው ለቅዱስ መርቆሪዎስ ህንፃ ማሰሪያ ነው የሚውለው፣ ማለት ነው። እንደሰማችሁት ደግሞ ዴቭ እንግዲህ የቅዱስ መርቆሪዎስን በአጋጣሚ ነው አስበንበት፣ አይደለም ግን ተገጣጠመና የቅዱስ መርቆሪዎስን ተአምር መስክሮልናል ማለት ነው። እኔም በፕሮግራም ይዘ የዛን ቀን ተገኝቶ በጣም ትልቅ ነገር፣ የዛን ቀን ተገኝተ ከበረከቱ መሳተፍ ራሱ ለአንተ በተደረገልን ነገር ላይ ድጋሚ ደግሞ በረከት ነው። ይኸው አስረክቤያለሁ። እንግዲህ ተመልካቾቻችን የፊታችን ሰኔ ስምንት አስራ ሁለተኛው ማዶት ለኢትዮጵያ ልዩ ኦርቶዶክሳዊ የኪነ ጥበብ መርሐ ግብር በሚሊኒየም አዳራሽ ተዘጋጅተዋል ማለት ነው። ሙሉ ገቢው የሚሆነው በደብረ ሲና ለሚገኘው ስዕሉ ለሚያሸበሸበው ለቅዱስ መርቆሬዎስ ቤተ ክርስቲያን ህንጻ ማሰሪያ ነው። ዲያቆን ሄኖክ ኃይሌ ዶክተር መጋቢ ሐዲስ ሮዳስ ታደሰን ሊቀመዘምራን ቴዎድሮስ ዮሴፍ፣ ዘማሪ ገብረ ዮሀንስ ገብረ ጻድቅ፣ ሌሎች ዘማሪያን እና ሌሎች ገጣሚያን በተገኙበት ይከናወናል ማለት ነው። ከአሁኑ ሰኔ ስምንት ቀጠሯችሁን ከስድስት ሰዓት ጀምሮ ከኛ ጋር አድርጉ። ዴቭ ስለመጣት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በዛ ላይ ደግሞ እኛ ስለምንሰራው ስለምንደግፈው የቅዱስ መርቆሪዎስ ህንፃ ቤተክርስቲያን ነው። ቅድም እንዳልኩ ስለ እሱ ታምር እንደ አጋጣሚ መተ ስለነገርከን ስላስተማርከን በጣም እናመሰግናለን። አሁንም ቢሆን ሰማዕቱ አይ ሌክ እስከ መጨረሻው ድረስ አብሮ ኪውን እንላለን። አሜን። እግዜር ይስጥልኝ። እንግዳ አድርጋችሁ ለመጣው እዚህ ደስ ብሎኛል። አመሰግናለሁ። እኛም በጣም እናመሰግናለን። ተመልካቾቼ እንግዲህ ከዴፍ ያው ከሁላችንም ሁሌ ከሚቀርቡት እንግዶች ብዙ የምንማራቸው ነገሮች አሉና፣ ሁሌ በየሳምንቱ አዳዲስ ነገር ነው እግዚአብሔር እያስተማረን ያለው። ከዴቭም ብዙ ነገር እንደተማራችሁ ተስፋ እናደርጋለን። እንደዚሁ እንደ ዴቭ እኔ የምመሰክረው ነገር አለ መምጣት እፈልጋለሁ የምትሉ ተመልካቾቻችን ካላችሁ፣ ከስር በምናስቀምጥላችሁ ስልክ ቁጥር እየመጣችሁ ልክ እንደሱ ታምራትን መናገር የተደረገላችሁ ነገር መመስከር ትችላላችሁ ማለት ነው። የዛሬው ዝግጅታችን ይሄንን ይመስል ነበር። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።